አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ ውድ የተከበራችሁ የኢትዮ ቤተሰቦቼ እንዴት ናቸው? ሰላም ናችሁ? ከእኔ ካለሁ አልሀምዱሊላ። ዛሬ የብሪያኒ አሰራር በጣም ጣፋጭና ቀለል ያለ ላሳያችሁ ነው። በመጀመሪያው ሽንኩርት ምናምን ከትፌ አዘጋጅቼያለሁ። እዚህ ጋ የጋለ ዘይት አለ፣ በሱ እንጨምራለን። ግን ያው ይገባችኋል ብዬ አስባለሁ። ቆረጥ ቆረጥ እያረኩ ነው የቀደሁት እንደዚህ እያለን እናማስላለን። እዚህ ጋር ድሮ ታጥ ተዘጋጅቷል። እዚህ ጋር ቲማቲም ምናምን አዘጋጅተናል ለመክተፍ። በነገራችን ላይ ኦቨር ቮይስ ነው የማደርገው። እዚህ ጋር ልንቀመም ነው ነጭ ሽንኩርት ዝንጅብል አለው። እዚህ ጋር ያው ካሪ ሰባት ባህራት ነው የሚባለው፣ ኬሪ ፓውደር ነው የሚባለው፣ ሰባት አይነት ቅመም የያዘው ማለት ነው። ያው እዚህ ጋር የሀገራችን በርበሬ ነው የጨመርኩት፣ ያው ለማቃጠል ያክል ነው ለጣዕም ከዛ ጨውን እንጨምራለን እንደዚህ በደንብ በደንብ እንዲዋሃድ አድርገን ማገላበጥ። ያው ብዙ ቢቆይ አሪፍ ይሆናል፣ ግን ቶሎ ቶሎ ነው የተሰራው። እዚህ ጋ ዘይት አግለን በዘይት እየጠበስን ነው። አንድ ላይ ጎን ለጎን ነው። እዚህ ጋ ሽንኩርት እየተጠበሰ ነው፣ በዛ በኩል ዶሮ። ቲማቲማችንንም በጎን እያማሰልን ከትፈናል። ሽንኩርታችንን እዚህ ላይ እየደረሰ ነው፣ አሪፍ ተጠብስቷል እዚህ ጋር መጅ ነው፣ ቀንጠስ ቀንጠስ ተደርጎ እናንተ እንዳትቃጠሉ በመክተፍ ያክተፉ። እዚህ ጋር ነጭ ሽንኩርት እና ዝንጅብል ቤስት ነው። ከዛ ቲማቲም የተከተፈ የተዘጋጀውን እሱ ጨመርኩ። ሰው ይገባቸዋል ብዬ አስባለሁ። ተቆራርጦ ነው ምክንያቱም ቢያንስ ከሰላሳ ደቂቃ በላይ ይጨርሳል። ሙሉ አሳይ ከተባለ አለፍ አለፍ እያልኩም ነው። እዚህ ጋር ሩዝ አዘጋጅተናል። ማጠቢያው ቅድሚያ ቢዘፈዘፍ አሪፍ ነበር፣ ግን ቅድሚያ ያልዘፈዘፍ ነው ያው እናንተ እንደተመቻችሁ። ግን ቀድሞ ከሆነ አሪፍ ነው። እዚህ ጋር ሮብ ነው የሚጨመረው። ዘባድ ነው የሚባለው፣ እኛ ጋር ሮብ ነው። እዚህ ላይ እየተጠበሰ ነው ዶሮ። እዚህ ጋር እንዳውጥቻ ያለው በጣም አሪፍ ነው። ይሄ የብሪያኔ ቅመም ነው። በጣም ነው የሚያጣፍጠው። አሪፍ ነው ነገራችን ላይ ያው ቅመም ስጨምሮ ምናምን እያንዳንዱ ነገር የሚበቃቸው ያህል እናንተ የሶሳቸው ወይም የሮዛቸው ያህል እየመጣናቸው ነው መጨመር እዚህ ጋር የእኛው ትንሽ በዝቷል። ያው ማጅግን ያኔ ያንን ሁለት ባህራት ሰብ ባህራት የሚባለው እና የብሪያኔ ቅመም ከተጠቀማቸው በኋላ ይሄ ባትጠቀሙ አዲ በቂ ነው። ያኛው ቅመም ግን ያው ብዛት ስለነበረው ያጣፍጣል በሚል ዶሮን እንደዚህ አሪፍ እየተጠበሰ ነው። እዚህ ጋም ስልሳችን እየደረሰ ነው። ትንሽዬ ነው ግን እኔ ውሃ ጠብ ያደረኩት ከበዛ፣ ያው እንደ ምርጫችሁ ነው። በነገራችን ላይ ብዛት ሩዝ ካለው ላንሳት ትንሽ ውሃ ያስፈልገዋል። እዚህ ጋ ከዝበራ ና ና ነው፣ እናንተ ግን ያው በመጨረሻ መጨመር ትችላላችሁ። እዚህ ጋ ደግሞ የሩዝ ውሃ ነው። ያው የብሪያኒ ቅመሞችን ተቋቸዋላችሁ። በብዛት ግን ሚጥሚጣ ሩዝ ላይ ብዙ ጊዜ ስፓይሲ የማይፈልጉ ከሆነ ሩዝ ላይ

ወደ መጨረስ ወደ መከላለስ ደርሰናል። እንግዲህ ይህን ይመስላል፣ ግን በጣም ብዙ ነው። ለብዙ ሰው ራት ነው የተዘጋጀው። ይሄ የብርሃ የብሪያኒ ቅመም በነገራችን ላይ ቀመም ነው ከለር ነው የሚባለው በጣም አሪፍ ነው፣ ያሳምራል ብሪያኒ ያው ከፈለጋችሁ ትንሽ ከሆነ በሁለት ደረጃም ከላይ እና ከታችም መሀል ላይ ትኑን አድርጋችሁ ዶሮን ወጡ አድርጋችሁ፣ ወይም ደግሞ ሩዛችሁን ብዙ ከሆነ በደረጃ ትንሽ ትንሽ ሩዙን እያነጠፋቸው ከላይ ሶሱን መጨመር ማለት ነው። ይሄ ለሶስተኛ ነው የተደረገው። ገና ብዙ ነው። ማለም ማለ እንትን የብሪያኒው ከለር ታደርጎ በጣም አሪፍ ያደርገዋል። በዚህ መልኩ ባልቋል ማለት ነው። ይሄኛው በመጀመሪያ ስጠብስ ነው ያስቀረውት። ሽንኩርቱ ሁሉንም ስላይስ ነው የከተፍኩት። በነገራችን ላይ እኔ ቡሃራ አድርጌበታለሁ፣ ግን ቡሃራ ለማድረግም ትችላላችሁ። ግን በጣም አሪፍ ነው፣ ጣዕም ይሰጠዋል። ይሄ ሽታው ራሱ ወቃ እንደዚህ ያርጋችሁ ፍን ስታደርጉት በጣም ነው የሚጣፍጠው። አሁን ጨርሰናል። ለመብላት ተዘጋጅተዋል ማለት ነው። በጣም ነው ጣሙ ራሱ፣ በጣም ነበር የሚጣፍጠው። እስኪ ሞክሩት በየቤት